አርሰናል የቻምፒዮንስ ሊጉን ውድድር በድል ጀምረዋል። የስኳድ ስፋትና ጥንካሬን አስፈላጊነት መድፈኞቹ እያጣጣሙት ነው። ከጨዋታው ጋር የተያያዙ የተወሰኑ ነጥቦችን እናነሳለን። አሌክሳንደር አይዛክ ለሊቨርፑል የመጀመሪያ ጨዋታውን ዛሬ ያደርጋል ዘጠና ሙሉ ደቂቃ ግን አይጫወትም። ዩናይትድ በአውሮፓ የክለቦች ውድድር ባይኖርበትም የሚዲያው የሚዲያውና የባለሙያዎቹ ዋነኛ ትኩረት ግን ሆኖ ቀጥሏል። ስለ ዩናይትድ በተደረጉ ውይይቶች የተነሱትን ደስ የሚለው ሀሳቦች ታደምጣላችሁ። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ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 2025-26 የውድድር ዓመት የአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ትላንትና ተጀምሯል። በሳን ማሜስ በተደረገው የአትሌቲክ ቢልባዎ እና የአርሰናል ጨዋታ መድፈኞቹ ሁለት ለዜሮ በሆነ ውጤት አሸንፈው የውድድር ዓመቱን በቻምፒዮንስ ሊግ በድል ጀምረውታል። ታዲያ በዚህ የአርሰናል የትላንትና ድል ዙሪያ ሀሳቦችን ስናነሳ የተወሰኑ ነጥቦችን አሁን እናነሳለን። ደግሞም በዝርዝር ኋላ ላይ በደንብ የምንነጋገርበት ይሆናል ከዚህ ከአርሰናል የትላንትና ጨዋታና ድል ጋራ በተያያዘ ቀዳሚ ጠቃሚ የሚባሉ ነጥቦችን ስናነሳ ባለፈው የውድድር ዓመት በነገራችን ላይ ሁለቱም በአትሌቲክ ቢልባውም አርሰናልም በአውሮፓ የውድድር መድረክ ላይ ለግማሽ ፍጻሜ መድረስ የቻሉ ክለቦች ናቸው። ሁለቱም በ2425 አርሰናል በቻምፒየንስ ሊግ እስከ ግማሽ ፍጻሜ የተጓዘ ቢልባው ደግሞ በዩሮፓ ሊግ እስከ ግማሽ ፍጻሜ ደርሶ በማንቸስተር ዩናይትድ ተሸንፎ ከውድድር የው ወጣ። እስካሁንም ድረስ ይቆጫቸዋል ይባላል። ምክንያቱም ያኔ የዩሮፓ ሊግ የዋንጫ ጨዋታ ይደረግ የነበረው በእነሱ ሜዳ በሳን ማሜ ስለነበረ በሜዳቸው የሚደረገውን የዋንጫ ጨዋታ ሊሳተፉበት በጣም በጣም ረጅም እቅድ ነበራቸው፣ ሳይሳካ ቀረ እንጂ። ታዲያ በትላንትናው ጨዋታ በአርሰናል በኩል ኢብሪቼ፣ ኢዜ፣ ኖኒ ማድዌኬ፣ ዙቢሜንዲ፣ ጋዮኮሬሽ፣ እንደዚሁም ደግሞ ሞስኩዌራ የሚባሉት ተጫዋቾች ለአርሰናል በአውሮፓ ቻምፒዮንዝ ሊግ ለመጀመሪያ ጊዜ የ የመጫወትን እድል አግኝተዋል። ይሄ የአርሰናል የትናንትናው ጨዋታ የእውነት ለመናገር መጀመሪያ ላይ በጣም አስቸጋሪ በጣም ከባድ ለተመልካችም ደግሞ ትንሽ የማሰልቸት ባህሪ ነበረው። ነገር ግን ከአስራ አንድ ዓመታት በኋላ በአውሮፓ ቻምፒዮንስ ሊግ ለመጀመሪያ ጊዜ የመጫወትን እድል ያገኘው አትሌቲክ ቢልባኦ በስቴዲየም ውስጥ ደጋፊዎቹ የፈጠሩት የተለየ ድባብ ግን ተደንቆ መነገር መቻል አለበት። ውብ ነበረ። ታዲያ መጀመሪያ ላይ የነበረውን የጨዋታውን አስቸጋሪነት አርሰናል በት ግስት ተቋቁሞታል። ይህም በራሱ አድናቆትና ክብር ሊሰጠው የሚገባ ነው። ይሄንን ማዕበል ካሳለፈ በኋላ የጨዋታው ጊዜ እየረዘመ እየረዘመ በመጣ ቁጥር ጨዋታውን ለመቆጣጠር አርሰናል ከመጀመሪያዎቹ ደቂቃዎች ይልቅ የበለጠ እየቀለለው የበለጠ እየቻለበት መጥቷል። ግን ያም ቢሆን በአርሰናልም ሆነ በአትሌቲክ ቢልባኦ በኩል ይፈጠሩ የነበሩት የግብ እድሎች ውስንነት ነበራቸው። ግን ኋላ ላይ አርሰናል በዘንድሮ የውድድር ዓመት ለምንድን ነው የፕሪምየር ሊግን ዋንጫ እንዲያሸንፍ እጩ የሆነው፣ ለምንድን ነው የአውሮፓ ቻምፒዮንስ ሊግን ለማሸነፍ እድል አላቸው ከሚባሉ ክለቦች መካከል አንዱ አድርገን የምናነሳው ስንል፣ በክረምት በተጫዋቾች ዝውውር አርሰናል በነበረው ተሳትፎ ስኳዱን አጠንክሯል፣ ስኳዱን አስፍቷል። አሁን ተቀይረው የገቡትን ተጫዋቾች ስንመለከት ለምሳሌ ጋብሪኤል ማርቲኔሊ ለአርሰናል እስከ ቅርብ ጊዜ ድረስ ዋና ከሚባሉ ተጫዋቾች መካከል አንዱ ነው። አሁን በተቀያሪ ወንበር ላይ ተቀምጦ ጨዋታን የሚጀምር ተቀይሮ ገብቶ ግን ጎልም የሚያገባ አሲስትም የሚያደርግ ነው። ይሄ በጣም በጣም በጣም ያንድን ቡድን ጥንካሬ ከሚያመጡ ውጤታማነት ከሚያሳድጉ ነገሮች መካከል አንደኛው ነው። ቀይረህ በምታስገባቸው ተጫዋቾች የጨዋታውን ውጤት መቀየር መቻል በቃ ትልቅ አቅም ላይ የመድረስ ምልክት ተደርጎ ነው የሚወሰደው። ሌላኛው ትሮሳርድ ነው። እሱም ተቀይሮ ገባ፣ ሁለተኛውን ጎላ ገባ። በማን አሲስት ተደረገ? በጋብሪኤል ማርቲኔሊ። ስለዚህ እነዚህ ሁለት ተጫዋቾች አሲስት በመደራረግና ጎል በማስቆጠር አርሰናል ሙሉ ሶስት ነጥብ ይዞ እንዲወጣና የውድድር ዓመቱን በድል አድራጊነት በቻምፒዮንስ ሊግ እንዲጀምር ሲያግዙ፣ በኢቤሪቺ ኤዜ ጀምሮ በነ ማርቲኔሊ በድንቅ ሁኔታ ጨዋታውን በበላይነት ማጠናቀቅ መቻል በቃ አርቴታ የሚመኘውን ነገር እንዳገኘ ነው እኔ ፊል የማደርገው ምክንያቱም ታስታውሱ ከሆነ ባለፈው የውድድር ዓመት ስለ አርንስሎትና ስለ ሊቨርፑል ሲናገር አርንስሎት ቀይሮ የሚያስገባቸው ተጫዋቾች ጨዋታውን ይቀይሩለታል እሱ ያለውን አይነት እድል እኔ የለኝም ሲል ነበር አርቴታ አሁን ግን እንደዛ ማለት አይችልም ምክንያቱም የእሱም ስብስብ አስፈሪ ነው ተቀይረው የሚገቡትም ተጫዋቾች ማድረግ የሚገባቸውን ነገር ያደርጋሉ ይሄ መታደል ነው ይሄ በጣም በጣም ድንቅና አሪፍ ነገር ነው። እዚሁ ላይ ስለ ጋብርኤል ማርቲኔሊ ስናነሳ ለምንድነው ጎሉን ካገባ በኋላ በተለይ ካላፊዮሪ ወደ ጋብርኤል ማርቲኔሊ እየጠቆመ ለደጋፊዎቹ የሆነ ነገር ሊናገር የፈለገው ብለን ስንል ጋብርኤል ማርቲኔሊ በአርሰናል ደጋፊዎች ከሚወቀሱ ተጫዋቾች መካከል አንዱ ነው። ዛሬ ደግሞ አርሰናልን ያዳነ አርሰናል ሙሉ ሶስት ነጥብ ይዞ እንዲወጣ ያገዘ ሆነ። ስለዚህ አሁን ይሄንን ልጅ የሚቃወሙትን ደጋፊዎች እዩት። ይሄ ልጅ ደግሞ ሞዘ እንዲህ አደረገ ትላንትና በነበረው ጨዋታ ላይ ብሎ መልእክት እያስተላለፈ እንደሆነ ነው ለእኔ እየተሰማኝ። በነገራችን ላይ የመጀመሪያውን ጎል ሲያስቆጥር የነበረው ስፕሪንት ሲያደርግ ቆይ ኤብሪቼ ኢዜ ሜዳ ላይ በነበረበት ጊዜ ያው እንዳየነ ሁላችንም አርቴታ በግራ መስመር በኩል እንዲጫወት አድርጎታል። ከዛ ውጭ ግን ኤብሪቼ ኢዜ ምን ነበረው ስንል በጣም ብዙ ጥሩ ጥሩ የሚባሉ ጎኖች ነበሩት። አሪፍ አሪፍ ነገሮችን እኮ ሲያደርግ ነበር። ግን በጌሙ ላይ ፔስ ይፈልግ። አርቴታ ኢብሪቼ ኢዜን አስወጣና ማርቲኔሊን አስገባ። ማርቲኔሊ በገባ በተወሰኑ ሰከንዶች ውስጥ የተሻገረለትን ኳስ በሚገርም ፍጥነት የአትሌቲክ ቢልባኦ ተጫዋቾች ሊቋቋሙት እንዳይችሉ አድርጎ ወደ ጎልነት ቀየረው። ስለዚህ አርቴታ የሚፈልገውን ነገር ከማርቲኔሊ አግኝቷል። ማርቲኔሊም ደግሞ መስጠት መቻሉ ምናልባት ሰሞኑን በተደጋጋሚ ሲሰነዘርበት የነበረውን ወቀሳ ለማስቆም ሊያግዘው ይችላል። እንዲህ ያለውን ጎል ማስቆጠር ግን ለጋብርኤል ማርቲኔሊ እንግዳ ነገር አይደለም። ምክንያቱም ባለፈው የውድድር ዓመት አርሰናልና ሪያል ማድሪድ ሲጫወቱ በአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ በተመሳሳይ አይነት መንገድ ተጠቅሞ ጎል አስቆጥሮ ያውቃል። ካቻምናም በአርሰናልና በሲቪያ መካከል በተደረገ ጨዋታ በተመሳሳይ እንዲህ አይነት ፍጥነቱን ተጠቅሞ ጎል አስቆጥሮ ያውቃል። ስለዚህ አሁንም ተቀይሮ ከገባ በኋላ በተመሳሳይ መንገድ ትላንትና ጎሎን ሲያስቆጥር ይሄ ልጅ ከነ አቅሙ መልሶ አርሰናልን ሊጠቅም ወደሚችልበት ፎርም የመምጣት እድል እንዳለው እንዲሰማን አድርጓል ነው ሁለተኛው። ምናልባት በሌሎቹ ጉዳዮች ላይ በዝርዝር ልንነጋገር እንችላለን። አርሰናል ማንን አንበል ቢያደርግ የበለጠ ይጠቀማል ሲባል ነበር እንግዲህ። ኦዲጋርድ ያርሰናል ዋነኛ አንበል ነው፣ ግን እንደነ ቶኒ አዳምስ አይነት የቀድሞ ያርሰናል ተጫዋቾች ሚስተር አርሰናል ተብሎ የሚጠራ ሰው ነው አርቴታ አንበል መቀየር መቻል አለበት፣ አንበልነቱን ከኦዲጋርድ ላይ አንስቶ ለዴክላን ራይስ ቢሰጠው የበለጠ ይጠቅማል የሚል አይነት አስተያየት ሲሰጥ ነበር። እና ኦዲጋርድ በጨዋታው ላይ መጫወት ሳይችል ሲቀር አንበልነቱ ለማን ይሰጣል? ብዙ ሰዎች ለዴክላን ራይስ አርምባንዱ እንዲሰጥ ፈልገው ሰምተው ነበር፣ ተመኝተው ነበር፣ ይሆናል ብለውም ጠብቀው ነበር። ነገር ግን ለጋብርኤል ማግሃሌሽ ተሰጥቶታል። እኔ እንደተረዳሁት ከሆነ አርቴታ ጥሩ ነገር ነው ያደረገው። ምክንያቱም ጋብርኤል ማግሃሌሽ በትላንትናው ጨዋታ የመከላከሉን ስራ እየሰራ ቡድኑን በመምራትም ረገድ፣ የአንበልነቱን ሚና በአግባቡ በመወጣትም ረገድ ምንም ያጎደለው ነገር የለም። አሁን አርሰናል አቅም ያላቸው ተጫዋቾች፣ ጨዋታን ውጤት መቀየር የሚችሉ ተቀያሪ ተጫዋቾች እንደ ጋብርኤል ማግሃሌሽ አይነት አሪፍ መሪዎችም በቡድኑ ውስጥ አሉ። ስለዚህ አርሰናል ሙሉ ነው። ይሄንን ሙሉነት ይዞ ዋንጫ ማሸነፍ አለብን ብለው የአርሰናል ደጋፊዎች ቢጠይቁ እንረዳቸዋለን እንጂ አንፈርድባቸውም ለማለት ነው። ወደ ሌሎቹ መረጃዎቻችን ስናልፍ ከዚሁ ከአውሮፓ ቻምፒዮንስ ሊግ ጋር በተያያዘ ዛሬም የሚደረጉ ጨዋታዎች አለው። በተለይ በአንፊልድ ሮድ ሊቨርፑል አትሌቲኮ ማድሪድን ያስተናግዳል። 125 ሚሊዮን ፓውንድ ወጥቶበት ሊቨርፑል የተቀላቀለው አሌክሳንደር አይዛክ ለሊቨርፑል የመጀመሪያ ጨዋታውን ዛሬ ያደርጋል፣ በአንፊልድ ሮድ። ይህንን ደግሞ የክለቡ አሰልጣኝ አርንስሎት አረጋግጠው ተናግረዋል። እንደ አርንስሎት መረጃ ከሆነ የሊቨርፑልን ማሊያ ለብሶ በመጀመሪያ ተሰላፊነት ወደ መዳ እንደሚገባ ወይም በተቀያሪነት ጨዋታውን እንደሚጀምር አረጋግጬ ልነግራችሁ አልችልም። ነገር ግን አሁን ተጫዋቹ ይበልጥ ዝግጁ ስለሆነ በስብስብ ውስጥ ያካተነዋል ስለተካተተም በጨዋታው ላይ የሆነ ሚና ይኖረዋል። ግን በእርግጠኝነት መናገር የምችለው አሌክሳንደር አይዛክ ሙሉ ዘጠና ደቂቃውን እንደማይጫወት ነው የሚል አስተያየትን ሰጥተዋል። ስለዚህ ወይ የመጀመሪያ ተሰላፊ ሆኖ ወደ ሜዳ ይገባል ወይም ተቀይሮ የተወሰኑ ደቂቃዎችን ሜዳ ላይ እንዲያሳልፍ ይደረጋል። ነገር ግን የመጀመሪያም ተሰላፊ ሆኖ ገባ ተቀይሮም ጨዋታ ውስጥ እንዲሳተፍ ይደረግ ሙሉ ዘጠና ደቂቃ ግን የሚጫወትበት እድል የለም በቀስ በቀስ ነው ተጫዋቹን ወደ ሙሉ አገልግሎት ልናመጣው የምንችለው የሚል አስተያየትን ሰጥተዋል። እናም ለሊቨርፑል ደጋፊዎችም ሆነ ለእግር ኳስ ቤተሰቦች እንድናስታውስ አርነ ስሎት የተናገሩት ነገር አለ። ይህ ልጅ ባለፉት ወደ አራት አካባቢ የሚደርሱ ወራት ከቲም ስብስብ ውስጥ ከቡድን እንቅስቃሴ ሙሉ በሙሉ ውጪ ሆኖ ነው የቆየው። ስለዚህ ቀስ በቀስ ነው የተሻለ ተጫዋች ልናደርገው የምንችለው። የመጀመሪያው ነገር በጨዋታዎች ላይ ተሳትፎ ማድረግ መጀመር ነው። ከዛ ቀጥሎ ደግሞ በሳምንት ሶስት ጊዜ የሚደረጉ ጨዋታዎች ሊኖሩ ይችላሉ። እነዛን ጨዋታዎች ማድረግ የሚችል ተጫዋች አድርገን ማዘጋጀት አለብን። ከዛ በየጨዋታው ላይ ደግሞ ኮንትሪቢዩት እንዲያደርግ፣ ጎል እንዲያስቆጥር እንጠብቃለን። ስለዚህ ቀስ በቀስ ነው ከአሌክሳንደር አይዛክ ሊቨርፑል የሚፈልገውን አገልግሎት ሊያገኝ የሚችለው የሚል አስተያየት ሰጥተዋል። ትልቁ ዜና ግን ለመጀመሪያ ጊዜ የሊቨርፑልን ማሊያ ለብሶ ዛሬ ወደ አንፊልድ ይገባል። የሊቨርፑል ደጋፊዎች ለአዲሱ ፈራሚያቸው ለአሌክሳንደር አይዛክ እንዴት አይነት አቀባበል አቀባበል ሊያደርጉ እንደሚችሉ ሁላችንም በጉጉት እንጠብቀዋለን። በክረምት የተጫዋቾች የዝውውር መስኮት በጣም ከፍተኛ ሰጥ አገባ ከነበረባቸው ዝውውሮች መካከል አንደኛው የአሌክሳንደር አይዛክ ከኒውካስል ዩናይትድ ወደ ሊቨርፑል ያደረገው ዝውውር ነው። በኒውካስል ዩናይትድና በተጫዋቹ መካከል ተፈጥሮ የነበረው ረጅምንም ጊዜ የወሰደው ችግር ወይም አለመግባባት መጨረሻ ላይ ነው እንግዲህ 125 ሚሊዮን ፓውንድ ሊቨርፑል እንዲከፍልና ተጫዋቹን የራሱ እንዲያደርግ የሆነው ይህ ልጅ ለማንም ምንም ማረጋገጥ አይገባውን ብለው አላርን ስሎት ምክንያቱም ያንን ስላረጋገጠ ሲያረጋግጥ ስለወደድ ነው። ለምሳሌ በፕሪሚየር ሊጉ ላይ በጣም ምርጥ ከሚባሉ የፊት መስመር ተጫዋቾች መካከል ከሃላንድና ና ከመሐመድ ሳላህ ቀጥሎ አሌክሳንድር አይዛክ ነው። ስለዚህ በድጋሚ እሱ የሚያረጋግጥልን ጉብዝናውን እንዲያሳይ የምንጠብቅበት የምንጭንበት ምንም አይነት ጫና የለም። ያንን ስላየን ነው ይህንን ያህል ገንዘብ ያወጣ ነው። የአሌክሳንድር ብቸኛው ችግሩ ፊት አለመሆን ነው። ፊት ለምን አልሆነም? ቀደም ሲል የተጠቀሰው ምክንያት ነው። ወደ አራት ወር አካባቢ ከእንቅስቃሴ ውጭ ነው። ስለዚህ እሱን ቶሎ ብለን ፊት ማድረግ ለጨዋታ ዝግጁ ማድረግ ይጠበቅብናል። ዛሬ ወደ ሜዳ ይገባል ነው እስካሁን ድረስ ሊቨርፑል ባደረጋቸው ጨዋታዎች ምንም አይነት የሜዳ ላይ ተሳትፎን አላደረገም። ምናልባትም የዘንድሮ የውድድር ዓመት ከተጀመረ ጊዜ አንስቶ በእግር ኳስ መጫወቻ ሜዳ ገብቶ በእግር ኳስን በፉክክር ጨዋታ ያደረገው ለ18 ደቂቃ ብቻ ነው ውም የስዊድን ብሔራዊ ቡድን ሁለት ለዜሮ በተሸነፈበት ጨዋታ አሰልጣኙ ተቀይሮ እንዲገባ እድል ሰጡት። 18 ደቂቃ አካባቢ ለመጫወት ሞከረ። ከዛ ውጭ አሌክሳንድር አይዛክ ምንም አይነት የፉክክር ጊዜን ሜዳ ላይ አላሳለፈም። ስለዚህ ሲስተማቲካሊ በደንብ አድርጎ ማዘጋጀት ካዘጋጀ ነው በኋላ መጠቀም ግድ ነው ብለዋል። ስለዚህ ብቸኛውን ችግሩን ፊትነሱን ለመፍታት በደንብ አድርገን እያገዝ ነው ነው ዛሬ ለሊቨርፑል የመጀመሪያ ጨዋታውን የሚያደርግበት ቀንም ይሆ ሆናል ብለዋል። ወደ ማንቸስተር ዩናይትድ ጉዳይ እንሄድ። የእውነት ለመናገር በዚህ ሰዓት ወደ እናንተ ከምናደርሳቸው መረጃዎች መካከል አንዱ ይሄ የዩናይትድ ጉዳይ ነው እና ጉዳይ ውስጥ ያሉት ሀሳቦች በጣም ደስ ይላሉ። ይሄንን መረጃ ስናጋራ የእውነት ለመናገር የእናንተንም ሀሳብ የእናንተንም አስተያየት በተነሱት ጉዳዮች ላይ መስማት እጅግ እጅግ በጣም የምንፈልግ መሆኑን በዚሁ አጋጣሚ አስታውሰን መጀመር እንፈልጋለን። እንግዲህ ማንቸስተር ዩናይትድ ባለፈው የውድድር ዓመት ባስመዘገበው ደካማ ውጤት በአውሮፓ የውድድር መድረክ ላይ ዘንድሮ አናየውም። አይደለም በአውሮፓ የውድድር መድረክ በእንግሊዝ የሚደረጉ ሶስት ውድድሮች መካከል ከአንዱ በጊዜ ተሰናብቷል። በካራቦ ካፕም የለበትም። ስለዚህ ማንቸስተር ዩናይትድ በጣም የተዝናና ጊዜ ሊኖረው ይችላል። ተጫዋቾቹን ሪከቨሪ ለማድረግ እንደዚሁም ደግሞ አዲስ ዝግጅት ለማድረግ ከቀጣዩ ጨዋታ በፊት የመዘጋጃ የማረፊያ፣ የሪከቨሪ ብዙ ጊዜዎች አሉት። ማንቸስተር ዩናይትድ ምናልባት ባለፈው ስንናገር እንደነበረው የተወሰነ ጊዜ ፖርቹጋል የተወሰነ ጊዜ ወደ ሞቃታማ ልምምድ ስፍራዎች ይዟቸው ሊሄድ ይችላል። ሩበን አሞሪም እንዲህ ያለ የተቀናጣ ጊዜ ያለው ማንቸስተር ዩናይትድ የሜዳ ላይ እንቅስቃሴውንና ውጤቱን ማሳመር ይጠበቅበታል። ግን የአውሮፓ የውድድር መድረክ ላይ ባይኖርም የሚዲያን ትኩረት ግን ማንቸስተር ዩናይትድ አላጣም። አንዳንዴ ትልቅ መሆን ውስጥ ያለው አድቫንቴጅ ይሄ ነው። መነጋገሪያነት አይጠፋም። በበጎ ልትነሳ ትችላለህ፣ በመጥፎ ሳ ትችላለህ ግን መጥፎም ሆንክ በጎ ትልቅ ከሆንክ ሰዎች ስለ አንተ ይነጋገራሉ፣ ስለ አንተ ያወራሉ ወይም ስለ ማንቸስተር ዩናይትድ ማውራት የሚችሉበትን ጊዜ አያጡም። አሁንም ትልልቅ የሚባሉ ባለሙያዎች በማንቸስተር ዩናይትድ ጉዳይ የተለያዩ ሀሳቦችን እያነሱ የውይይት መድረኮችን ይከፍታሉ። ይነጋገራሉ። ጥያቄዎች ይነሳሉ። ለጥያቄዎቹ ማብራሪያ ይሰጣሉ። ስለዚህ በእንደነዚህ ያሉ ባለሙያዎች አሞሪምን እና ዩናይትድን በተመለከተ አስተያየት የተሰጠባቸው የተለያዩ ጉዳዮች አሉ። ለአሁን የተወሰኑትን እናነሳለን፣ ደግሞ መለስ ብለን ስንመጣ በሌሎቹም ላይ መነጋገራችንን እንቀጥላለን። ከተነሱት ሀሳቦች መካከል አንደ ው የሩብን አሞሪም 3421ን የጨዋታ ስልት ዩናይትድን ወደ ስኬት ይወስደዋል ወይስ፣ ተያይዘው ይወድቃሉ የሚል ጥያቄ የተነሳበት በጣም ደስ የሚል ውይይታል። ይህንን በምናነሳበት ሰዓት ላይ ለምሳሌ መጀመሪያ መነሳት ያለበት በጣም ብዙ ሰዎች ሩበን አሞሪም ከግትርነት ወጥቶ የጨዋታ ሲስተሙ ላይ ለውጥ ማድረግ መቻል አለበት፣ ለተጫዋቾቹ ለመመቸት ዝግጁ መሆን መቻል አለበት። ይሄ ሀሳብ አይሰራም የማይረባ ነው ማለት ሳይሆን አሁን ማንቸስተር ዩናይትድ ቤት ላሉ ተጫዋቾች የሚመች ነው ወይስ የሚመች አይደለም የሚለውን ከግምት ውስጥ ማስገባትና ውጤቶች ከሚበላሹ ይልቅ ማንቸስተር ዩናይትድ እያሸነፈ ወደ እሱ ያዋጣል ወደሚለው ሀሳብ ወደሚለው ሲስተም ወደ ሶስት አራት ሁለት አንድ ማምጣት ይችላል በሂደት በቀስ በቀስ ነው። ነገር ግን እንዲህ መከራ እየታየ እንዲህ ውጤት እየተበላሸ በቀላሉ በተጋጣሚዎች ብልጫ እየተወሰደበትና ውጤት እያጣ ማንችስተር ዩናይትድ ታሪኩን እየጎዳ የሚለምደው መሆን የለበትም። የሩብና አሞሪምን ሀሳብ ነው። ስለዚህ ሪጅድቲ ወይም ደግሞ ስተቦነስ አያስፈልግም የሚያስፈልገው ፍሌክስብል መሆን ነው የሚሉ ሰዎች አሉ። አሞሪምን ይመክራሉ ሐሳብ ያዋጣሉ፣ እንዲህ ቢሆን አይሻልም ወይ ብለውም ይናገራሉ። ታዲያ ሲስተሙን በተመለከተ የሩብን አሞሪ አቋም ግልጽ ይመስለኛል። እኔ በደንብ ቦልድሊ ነው የተናገረው እሱ። ይህም ያለው ነገር ምንድን ነው ይሄንን የጨዋታ ሲስተም አልቀይረውም ብሎ እንቅጩን ተናግሯል። ይሄንን በተናገረበት ጊዜ ሐሳቡን ሲያብራራ ሐሳቤን መቀየር ስፈልግ ልቀይረው እችላለሁ። እማልቀይር ከሆነ ግን እኔን በሌላ ተኩኝ፣ ያለ አባሩኝ፣ በቃ የኔ ሲስተም የማይስማማችሁ ከሆነ የኔ ሲስተም የማይሆናችሁ ከሆነ እኔን ነው መቀየር የምትችሉት። ይሄንን ውሳኔያችሁን በጸጋ ለመቀበል ችግር የለብኝም ብሎ በተደጋጋሚ ይናገራል። ስለዚህ ለማንቸስተር ዩናይትድ ደጋፊዎች አንድ ቁልፍ ሊነገራቸው የሚገባ ነ ሲናገር ሩብን አሞሪም ፍሌክሰብል ከመሆን አንጻር ሩብን አሞሪም ይህንን የጨዋታ ሐሳብ ከመቀየር አንጻር አሁንም አቋሙ ግልጽ ነው፣ አልቀይረውም የጨዋታ ሐሳቡን አያልቀየረም ብላችሁ ቅር የምትሰኙ ከሆነ እኔን መቀየር ትችላላችሁ፣ ነው ይሄ አንደኛው ነጥብ ነው። ሁለተኛው ነጥብ አሞሪምን በተመለከተ የዩናይትድም አቋም ደግሞ ግልጽ ነው። የማንቸስተር ዩናይትድ የቦርድ አመራር አባላት ተሰብስበው በአሞሪም ዕጣ ፈንታ ላይ ሲነጋገሩ ሰውዬውን የመቀየር ሀሳብ የለንም አሉ። አንድ ጨዋታ በተሸነፈ ቁጥር አሞሪምን እናቆየው ወይስ እናሰናብተው እያልን የምንነጋገርበት ምንም ምክንያት የለም አሉ። ስለዚህ ማንቸስተር ማንቸስተር ዩናይትድ አሞሪምን ለመቀየር ሐሳብ ከሌለው አሮ አሞሪምም ሐሳቡን ለመቀየር ፍላጎት ከሌለው የማንቸስተር ዩናይትድ ደጋፊዎች ከዚህ ሊረዱ የሚችሉት ነገር ነገሮች ባሉበት እንደሚቀጥሉ ነው። ሐሳቡም ያው ነው የሚሆነው። ሰውየውም ያው ሆኖ የመቀጠል እድል አለው። ምናልባት በምን ዘዴ፣ በምን ውሳኔ፣ በምን የማግባባት አቅም የቤኔፊካ ፕሬዝዳንት ሆነው፣ አዲሱ ፕሬዝዳንት ሆነው የሚመረጡ ከሆነ አሞሪም ምን አመጣለሁ ብሎ ለቤኔፊካ ደጋፊዎች ቃል በገቡት መሰረት ማንችስተር ዩናይትድን አሳምነው ወይም ሩብን አሞሪም ምን አሳምነው ሰውየውን ካልወሰዱት በስተቀረ በመለወጥ ረገድ ይሄ ሀሳብ አይቀየርም። በመለወጥ ረገድ ማንቸስተር ዩናይትድም አሞሪምን የመቀየር አቅም የለውም ነው። ሁለተኛው በባክስሪ መጫወት በስፖርቲንግ ሊዝበን ለምን ተሳካ፣ በዩናይትድ ለምን ችግር ሆነ የሚል ደግሞ ጥያቄ መነሳት አለበት። ይህንን አንስተው በቁጥር አስደግፈው የተናገሩት መረጃ አለ። ስለዚህ በስፖርቲንግ ሊዝበን ቤት ይሠራ የነበረበት ጊዜ ሩበን አሞሪም በሊግ ጨዋታዎች በባክስሪ እየተጫወተ ምን ያህል ጨዋታ ተጫወተ፣ በምን ያህሉ አሸነፈ፣ ምን ያህል አቻ ወጣ፣ ምን ያህል ተሸነፈ፣ በአጠቃላይ የድል ውጤቱ በመቶኛ እንዴት ያለ ነበር የሚለው ነገር ሲነሳ፣ በማንቸስተር ዩናይትድም በተመሳሳይ ስንመዝነው የሰማይና የምድር አይነት ነው ልዩነቱ። ይህንን ግልጽ አድርገን እናስቀምጠው። በስፖርቲንግ ሊዝበን ቤት ሩበን አሞሪን በባክስሪ ሲጫወት 158 ጨዋታዎችን አድርጓል። ከነዚህ 158 ጨዋታዎች ውስጥ 122ቱን አሸንፏል፣ በ22 አቻ ወጥቷል፣ በ14 ብቻ ነው የተሸነፈው። የሩብን አሞሪም የስፖርቲንግ ሊዝበን ዊኒንግ ፐርሰንቴጁ 77 ነጥብ ሁለት በመቶ ነው። ያ ማለት መቶ ጨዋታዎችን ቢያደርግ 77ቱን ያሸንፋል። የሩብን አሞሪም ስፖርቲንግ ሊዝበን ይሄ የሚገርም ስኬት ነው። ይሄ በጣም በጣም አሪፍ ተደርጎ የሚወሰድ ነው። ይሄው አሰልጣኝ ያንኑ ሀሳብ ይዞ የማንቸስተር ዩናይትድ አሰልጣኝ ሆነና በሊግ እስካሁን ድረስ 31 ጨዋታዎችን አደረገ። ካደረጋቸው 31 ጨዋታዎች ማሸነፍ የቻለው ስምንቱን ብቻ ነው። በሰባቱ አቻ ወጣ። በአስራ ስድስቱ ተሸነፈ። ይሄ ማለት በሌላ አነጋገር የስፖርቲንግ ሊዝበን አሰልጣኝ ሆኖ ከ158 ጨዋታ 14 ብቻ የተሸነፈ ሰውዬ የማንቸስተር ዩናይትድ አሰልጣኝ ሆኖ ከ31 ጨዋታ 16ቱን ተሸንፏል ነው የማንቸስተር ዩናይትድ ቤት የዊኒንግ ፐርሰንቴጁ ለሩ በናሞሬም 258 በመቶ ነው። ሌትሴ 26 ነው እንበለው 26 ማለት በማንቸስተር ዩናይትድ ታሪክ ዘ ሎወስት ዊኒንግ ሪከርድ ያለው አሰልጣኝ ያደርገዋል። ስለዚህ ሀሳብ በመቀየር እንዲህ ያለውን ሪከርድ ማሻሻል ይሻላል ወይንስ ደግሞ በሀሳብ ጸንቶ የበለጠ ራስም ማንቸስተር ዩናይትድም ዋጋ እንዲከፍሉ መተው ይሻላል? ይሄ ነው እንግዲህ ጥያቄ ሆኖ ባለሙያዎቹን እያነጋገረ የሚገኘው። ሁለተኛው የመነጋገሪያ ሀሳብ የሆነው አሞሪም ከነገሮች ጋር ራሱን ማላመድ አለበት የሚል ጠንካራ አቋም የያዙ ባለሙያዎች የሰጡት ሀሳብ ነው። ይሄንን የሩብን አሞሪምን ሀሳብ ማንቸስተር ዩናይትድ ቤት ከመተግበር ይልቅ በቼልሲ ቤት ልተግብረው ቢል የበለጠ ውጤትን ሊያመጣበት ይችላል። ይህንን ሀቅ አምኖ መቀበል አለበት። ለምሳሌ በሶስት አራት ሁለት አንድ የጨዋታ ስልት መጫወት ምን ይፈልጋል ብለው ባለሙያዎቹ ሀሳባቸውን ያነሳሉ። ከሁሉም በፊት አሞሪም መጥፎውን ሪከርድ ለማሻሻል መጨነቅ እንዳለበት፣ ቡድኑ እንዲጫወት የሚፈለግበት መንገድ ደግሞ አሳሳቢ ነው። ምክንያቱም አሁን ላሉት የማንቸስተር ዩናይትድ ተጫዋቾች የሚስማማ መንገድ አይደለም ነው። ለምሳሌ በዊንግ ባክ ቦታ ላይ የሚጫወቱ ተጫዋቾች ለዚህ የአሞሪም ሀሳብ ቁልፍ ሚና አላቸው። እነዚህ ተጫዋቾች ቼልሲ ቤት እነማናሉ፣ እዚህ ቦታ ላይ ወይ በዚህ ሚና ማንቸስተር ዩናይትድ ቤት እነማናሉ የሚለውን ነገር እናንሳ። ቼልሲ ቤት ውስጥ እኮ እነጉስቶ አሉ በጣም የሚገርሙ ዊንግ ባክ ሆነው ሊጫወቱ የሚችሉ ተጫዋቾች እነ ሪስ ጄምስ አለው። እንደነ ሪስ ጄምስና እንደነ ጉስቶ አይነት ዊንግ ባክ ሆነው ሊጫወቱ የሚችሉ ተጫዋቾች አሉት ወይ? ማንቸስተር ዩናይትድ እኮ በቀኝ ዊንግ ባክ በኩል እየተጠቀመ ያለው አማድ ዲያሎን ነው። አማዲያሎ በዚህ ሚና ሩበን አሞሪምንና የማንቸስተር ዩናይትድ ደጋፊዎችን ማሳመን ችሏል ወይ? ስለዚህ እንደነዚህ ያሉ ተጫዋቾች በሌሉበት ለሀሳቡ ድርቅ ማለት ወይም ለሀሳቡ እንዲህ አይነት ግትር ያለ አቋ መያዝ ትክክል ነው ወይ? ብለው ነው ባለሙያዎቹ የሚጠይቁት። ስለዚህ ዊንግባኮቹ ባኮቹ ሲስተካከሉ ወደዚህ ሀሳብ መመለስ ማንቸስተር ዩናይትድንም የሚጠቅም ሩብን አሞሪምንም ስኬታማ የሚያደርግ ሊሆን ይችላል። አሁን ግን አዳፕቴሽን ኢዘመስ ነው የሚሉት እነሱ። ሁለተኛው ማንቸስተር ዩናይትድ ቤት የሚጎል ቼልሲ ቤት ደግሞ ያለ የሚሉት ምንድን ነው የሆልዲንግ ሚድፊልደር ቦታ ላይ ነው። ሆልዲንግ ሚድፊልደር ቦታ ላይ ማንቸስተር ዩናይትድ ማን ነው ያለው? በዚሁ ሚና ቼልሲ ቤት ማን አለ ስንል፣ ሞይሴስ ካይሴዶ። በሞይሴስ ካይሴዶ ሌቨል ልናነሳው የምንችለው ተጫዋች ማንቸስተር ዩናይትድ ቤት ውስጥ አለ ወይ የሚለው ጥያቄ ሲነሳ፣ ለዚህ ጥያቄ መቼም አፋችንን ሞልተን አዎ እኩያው ገሌ ነው ብለን የምንጠራው ተጫዋች የለም። ስለዚህ እንዲህ ያሉ የተጫዋቾች ጉድለት ስላለ ነው እንጂ ሀሳቡ ስለማይረባ የሰውየው አቅም ደካማ ስለሆነ አይደለም። ግን ማንቸስተር ዩናይትድ ከተጫዋቾች ስብስብ አንጻር ለሲስተሙ ለመስማማት ሙሉ ሆኖ እስኪመጣ ሙሉ ሆኖ እስኪቀርብ ድረስ ግን አሞሪም ፍሌክሲብል ቢሆን ምንድን ነው ችግሩ የሚል ጥያቄ ይነሳል። እዚህ ላይ ነው ውይይቱ በጣም ደስ ይላል። በውይይቱ የሚነሱት ሀሳቦች በጣም ያማምራሉ የምንለው ስለዚህ ለሀሳቡ በትክክል መተግበር የዊንግ ባክ ሚና የሆልዲንግ ሚድፊልደር ሚና እጅግ በጣም ከፍ ያለ ስለሆነ ዩናይትድ ደግሞ እዚህ ቦታ ላይ እጥረት ስላለበት የአሞሪም ሀሳብ ፍሌክሰብል መሆን አለበት ለተጫዋቾቹ የሚስማማን ነገርም ለመሞከር ፈቃደኛ መሆን አለበት ነው። እንግዲህ አሞሪም ከተቀጠረ አመት ሊሞላው ነው ህዳር ላይ አደለ፣ ኤሪክ ቴን ሃግን ተክቶ በማንቸስተር ዩናይትድ ቤት ውስጥ ስራ የጀመረው ህዳር እየመጣ ነው። ስለዚህ ኖቬምበር ሲመጣ አንድ ዓመት ይሞላዋል። ግን እስካሁን ድረስ ሁለት የሊግ ጨዋታዎችን በተከታታይ ሩበን አሞሪም ማሸነፍ አልቻለም። እንዲህ ሆኖ ይቀጥል ወይ? እንዲህ ሆኖ እንዲቀጥል ይፈቀድ ወይ? ማንቸስተር ዩናይትድ እውነት እንዲህ ያለውን ደካማ ውጤት እያስመዘገበ መቀጠል ይችላል ወይ? ከዚህ በላይ መጠበቅ መታገስስ ይገባል ወይ እያሉ ይነጋገራሉና በንግግሮቻቸው ወቅት የሚነሱ ሀሳቦች፣ የሚጠቀሱ ማሳያዎች በሙሉ ስለ ማንቸስተር ዩናይትድ ይበልጥ እንዲገባችሁ የሚያደርግ ነው። ለዚህ ነው የተወሰነውን አሁን የተወሰነውን ደግሞ በኋላ እናነሳለን የምንለው አብራችሁን ስለነበራችሁ እጅግ እጅግ በጣም አድርገን እናመሰግናለን። ደግሞም ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩትዩብ ቻናል ሰብስክራይብ አድርጎት የደውል ምልክቱን ተጫኑት። ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ ማገዛችሁን ቀጥሉ እንላለን። ለድጋፋችሁ ከልብ ከልብ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለ ዓለም ትኖር።